በቤቴ ደም እየረጩብኝ ምን እያሉኝ፣ በጣም ተሰቃይቼ ነበር። የምገልጸው አንደበት የለኝም። እኔ ምንም የምለው የለኝም፣ አልችልም። ክርስትና ስሜ ወለተ ተንሳይ ይባላለሁ። እኔ አባ ልጆችን ነው ላስረጨ ነበር። ከዛኔን ጎትተው መተቱለሽ ብለው ሚያሸብር ሚያስለቅስ ብለው ፈውሰውኛል። ያሸብረ ነበር ያስለቅሰ የነበር ዝም ብሎ ያበሳጨ የነበር ራሴን እግሬን ያመ ነበር ያስጨንቀ የነበር። አሁን የተመሰገነ ይሁን አባ ፈውሰውኛል። መልካም አባት ናቸው፣ ጥሩ አባት ናቸው። እናንተም የታመመኑ ዳኑ፣ ተፈወሱ። ተክልዬ አራተኛ ጣፎ አራተኛ በር ተክልዬ መድኃኒዓለም ይገኛሉ አባ የተፈወስኩ እኔ ከሽብር ከጭንቀት ከመተት ከውለሽ ተፈውሻለሁ። ሚያሸብረኝ፣ ሚያስለቅሰኝ፣ የሚያስጨንቀኝ አሁን ተመስገን። ራሴ ሁሉ ያሜ የነበርሁ ቆረጣጥ ነበር አሁን ተመስገን። የተመሰገነ አባረጭኝ። ብዙ ዓመት ያሜ ነበር ብዙ ዓመት በውስጤ ዝም ብሎ ፍራት ጭንቀት ነው የሚለቅብኝ የነበር። ውለሽ መተት ነበረብኝ እኔ ግን አላውቀውም። ልጆች ዳአስረጭንው የነበር አባጎጠው። ከዛ በኋላ ጨውክ ወደኩኝ። እኔ ራሴን አላውቅም እዛ በኋላ ነው ተነስቼ አስታወስኩኝ። እዛ ሳስታውስ አሁን ራስ የለም ያስጨንቀኝ የሚያስለቅሰኝ የሚያሸብረኝ የለም፣ ተፈውሻለሁ። የተመሰገነው አባኔ አኑርልን። ኑ ዳኑ፣ ተፈወሱ። ሌሎች ተፈወሱ፣ ዳኑ። የታመመካለን ነው የተሰራው የጣጥሲ ጠላይ መንፈስ እና እኔ እንደመጣሁኝ ለመጀመሪያ ጊዜ ብዙ ጸበል ሄጄ ነበር። እንደዚህ አጋጥሞኝ አያውቅም። መተት ነው እድሌን የተቀማው። በሆዴ ገባ መተት እንዳለ ነው እንትን የተባለው የተናገረው። እና ሁላችሁ ምን ዳኑ ነው ተፈወሱ ነው የምለው፣ ለልክንኝ እንደሆንኩት ማለት ነው። እኔ እንደተፈወሱት ሁሉንም እግዚአብሔር ይፈውስ ነው የምለው። እና እኔ ሆዴ ውስጥ መተት ነው ሰው ያደረገብኝ፣ እድሌን ነው የተቀማሁት። እሱ ነው አባ ይፋ ያወጡልኝ፣ የተናገረልኝ ማለት ነው፣ ለሁሉም እግዚአብሔር ድረስ ነው የምለውን ለኔ ለውጥ እንዳገኘሁበት አሁን ደህና ነኝ፣ በጣም ደህና ነኝ። አበሳጭኛል ጥሩ ነገር በቃ ይታየኝም ነበር እናደዳለን። አሁን ደህና ነኝ። ከመስጊድ ለውጥ እጭበታለሁ። ሁሉም ሰው እየመጣ እኔ ለሌሎችም ማስተላለፈው ያው በቃ ሁሉንም እምነት መሞከር ነው። እግዚአብሔር አንዱ ላይ ያድርና ሁሉንም ይፈውሳል። ያደናል ነው የሚለው። ሁላችሁም ኑ በሀያት ጣፎ ተፈወሱ። አባጋ እኔ ባታም ሄጂ ነበር የት፣ ሁሉም ያደናል፣ ይፈውሳል። ግን እንደ ጣፋንታ ደግሞ እዚ አባጋ ተጋልጦልኛል፣ የሰው መተት ነው፣ እድሌ ነው የተቀማው፣ ያንን ነው የተጋለጠልኝ። ሁሉም ይፈወስ መጥቶ ነው የሚለው። ስናስሜ እስካ ለማርያም ባዳለው የመጣሁት ከምኒልክ ሆስፒታል አካባቢ ነው። አሁን ጣፎ ገባ ተክለ ሃይማኖት ቤተክርስቲያን። እኔ ብዙ ነው የኔ እድሌን ተቀምቼ ብዙ ያልደረስኩበት ያልረገጥኩት ያልሄድኩበት ገዳም የለም። ግን እዚህ አቡነ ተክለ ሃይማኖት ቤተክርስቲያን ውስጥ በአባ ምክንያት በማድረግ ተጋልጦልኝ እድሌን ተቀምቼ በቤተሰቦቼ የተደረገው ሁሉ መተት ተጋልጦ ዛሬ እግዚአብሔር ይመስገን ለዚህ ቀን በቅቻለሁ። በጣም ረጅም ነው። በስደትም ኖር ስኖር በጣም ረጅም ጊዜ ነው። በጣም ረጅም ነው 15 16 ዓመት ትዳሬንም አፍርሰው ሁሉንም ነገር አድርገውኝ በቤቴ ደም እየረጩብኝ ምን እያሉኝ በጣም ተሰቃይቼ ነበር። አሁን ግን እግዚአብሔር ይመስገን እኔ በጤናዬ በጣም ደህና ነኝ። እግዚአብሔር ይመስገን እዚህ የተጠመኩት የተ የመጨመሪያ የመጣው ዕለት ነው የተጋለጠልኝ መንፈሱ። ብዙ ገዳሞች ሲሄድ በአርምሞ ምንም ነገር አይናገርም። ግግር ብሎ ነበር ዝም የሚለው ለመጀመሪያ ጊዜ እዚህ ደጅ ደርሼ ነ የተጋለጠልኝ መንፈሱ። የሰው ድል ለሚዘጉ በሰው ላይ ለሚያስቡ ሰዎች ምገልጸው በት የለኝም ምንም የምለው የለኝም። አልችልም አልችልም

ተደረገልኝ ይበልጣል ካደረጉብልኝ፣ የተደረገልኝ ስለሚበልጥ እግዚአብሔር ለነሱ ብድር ይክፈላቸው ብያለሁ። እስኪ በርካቶች በዚህ ትራፊ ይሰቃያሉና በተለያዩ ቦታ ይንከራተታሉ፣ ይላል ተዘግቶ ቀናቸውን አጥተን ይላል በዚህ ቦታ መተው ልክ እንደርሶት ድህነት እንዲያገኙ መልክ ያጣራል። እዚህ ቦታ እኔ ያረገጥኩበት ገዳም የለኝም ብዬ አለሁኝ። ከላሊበላ ከዳግማይ ያረገጥኩበት የለኝም እና ሰው መቼም ሁሉም እምነታችን ነው ቢሆንም፣ ያው እዚህ ቦታ ላይ መጥቼ እንደተጋለጠልኝ ነግሬያቸዋለሁ። ሁሉም ደግሞ እየመጣ ይጋለጥለት ነው የምለው። በቅድሚያ እንደምን ያረፈዳችሁ፣ እንደምን ዋላችሁ። እስከዚህ ሰዓት እስከዚህ ደቂቃ ያደረሰን ልዑል እግዚአብሔር ክብር ምስጋና ይሁነው። እኔ በጣም ኃይለኛ ውስብስብ ችግር ነበረብኝ። ኃይለኛ መተት በጸበል የማይናገር የማያስጮህ ነበረብኝ። ግን አቡነ ተክለ ሃይማኖት ህዳር ህዳር 24 ቀን መጥቼ እዚህ ቦታ ላይ ከብዙ ነገሮች ተፈውሻለሁ። ከሁሉም ነገር በቤቴ ብዙ ጠውረን ነበር፣ እነሱ ሁሉ ተፈተውልኛል። ክብር ምስጋና ይሁነው ለመድኃኒዓለም፣ ለድንግል ማርያም ልጅ ክበር ይመስገን። እኔ አውርቼ ሙለተውን አልጨርስም። እዚህ ቦታ ላይ እንደኔ የተፈወሰ የለም። እውነት ለመናገር ሁሉ ቤተሰቤ ነው፣ በመተት በድግምት ሙሉ ቤተሰብ ነው ሰላም ሲያጣ ይኖረ፣ ግን አሁን እግዚአብሔር ይመስገን ሰላም የተመልሷል። ረጅም ሰዓት ነበር ስጮህ የነበረው፣ ግን አሁን እግዚአብሔር ይመስገን ወደ ራሴ ተመልሻለሁ። በዚህ ሰዓት እንዲሆኝ እኮ እኔ አልታይም የነበረ እና አምላክ እግዚአብሔር ክብር ምስጋና ይሆናቸው፣ ለአባታችንም እድሜና ፀጋ ይስጣቸው። መድኃኒዓለም ክርስቶስ እኔኔ የፈወሰ አምላክ ሁሉንም ይፈውስ የተያዙትን ሁሉ ይፈውሳቸው መድኃኒዓለም። አመሰግናለሁ።